የሁለት ሚስት ተከታታይ ሲትኮም ድራማ ስፖንሰሮች ኢትዮ ሳዳት አረቢያን መጅሊስ፣ ዲኤምሲ ሪል ስቴት እና ኢትዮ የመኒ ሄርባል ሜዲስን ናቸው። ተነሳ ልጅ። አዎ፣ ጋሼ። እንዴት ነህ? ተሻለህ? ለውጥ አለ? ምን? ምነው አልተሻለህም እንዴ? ካልተሻለ እኮ የትላንቱን። ኧረ ጋሼ፣ አሁን ደህና ነኝ። በጣም ደህና ነኝ፣ ተሽሎኛል። አይ እንደዛ ከሆነ በጣም ጥሩ። ልብስህን ቀይርና እንሄዳ። ምን ነው፣ ወዴት ነው የምንሄደው? ልጄ የልጁን አድራሻ ጽፋ ሰታኝ አለች እና ምታፋ ልገኛል። ምን? የማንን አድራሻ? ልጁ የሚገኝበትን ነው። እርግጠኛ ነው? ሰታችኋለች? አድራሻው? አዋልኩ እኮ ልጄ ሰውዬው የሚገኝበትን አድራሻ ጽፋ ሰታኝ አለች። የት ነው የት ነው አድራሻው? እዚሁ። ምን እዚህ ማለት አልገባኝም። እኔ እኮ ታውቃለሁ፣ ልጄ እዚሁ ብላ ነው የሰጠችኝ። እዚሁ? ወይኔ ጭራሽ ልታስገድልኝ ነው። ምን አልከኝ? ልጄ እዚህ ስትል የት ነው ብዬ እኮ ነው። ልጄን እስኪ አንተው ጠይቃት። እሷ እዚሁ ከተማ ነው ብላ ነው የሰጠችኝ። እዚሁ ከተማ ማለት የት ነው እንዴ? እኔ ደግሞ እኮ። አንተ ደግሞ ምን? አይ በቃ በቃ፣ በደንብ ጠይቄያት ልምጣ። ያደረግሽኝ አውዙ ቢላ አንተ ኮቴ የለህም እንዴ? ደሞታ ነበር ቤት በኩል ገባ ማለት ማለት፣ ግቢውን በር ማን ከፍቶልህ ነው ወይስ ክፍት ነበር? አይ የለም የለም፣ በጣራ ዘልዬ ገብቼ ነው። አንተ ማታደርጎም አይባልም። እስኪ ሌብነት ሞክር፣ ሳስበው እሱን ብትሞክር የሚያልፍልህ ይመስለኛል። ምን ማለት ነው? ቆይ እኔ እንዴት ነው ለሌብነት የሚሆነው? ሁሌ ስትሄድ ኮቴህ የለ፣ ስትገባ አይታወቅ፣ ስትወጣ አይታወቅ። እኔን ራሱ ስንት ክፍል ድረስ እየመጣ አስደነግጠኸኛል። በዛ ላይ ሁሌ እንደሰረቀ ሰው ተደናበራለህ ደግሞ የሚገርመኝ ሁሌ በቃ ልይዙ ነው አለቀለ ሲባል እንዳመለጥክ እና እነዚህ ሁሉ ባህሪዎች ስራውን ለመጀመር በቂ ናቸው አይደል? እባክሽ ቀለሽ። ደግሞ አንቺ እዚህ ቤት ከመጣሽ ጀምሮ ነው እንደ ሌባ እዚህ ጋር ነበር። ይኸውልሽ፣ አንቺ ሳትመጪ በፊት እዚህ ቤት እንዴት ዘና ብዬ ደረቴ ነፍቼ እንደምኖር ባወቅሽ። እባክህ ዊ ዊ ዊ ቤት ነው ደረት ወረኛ። ደግሞ ስማ እዚህ ቤት የመጣሁት ናፍቀኝ ሁሌ ላይ ወይም ደግሞ ቤቱ ተመችቶኝ እንዳይመስል በአንተ ምክንያት እንደሆነ ወቅ አይደለም መሽኑቅ ነው እንደባ በተሳብ ራሱ ጥፋቱ የኔ እንዳልሆነ አወቅሽ። ወይኔ እኔስ መከራ ምሽ ነው። ቆይ የሚያበቃው አሚናን ሸወርኩ፣ ስለዚህ ጋር ወንድሟ ይመጣል። ወንድሟን ሸወርኩስ ደግሞ አጎቴው ይመጣሉ። ቆይ ምን ይሻለኛል? መሞት ከዚህ ሲወት እሱ ሻሻ ላይቀር እሱ ራሱ ባቅሙ አልመጣ መጣ ብሎ ነው እንጂ እሱ አልመጣ ብሎ ሳይሆን እሱንም እንደነሱ እየሸወድከው እንዳይሆን አይደል ቀልጅ። እሺ ይሁን ግድ የለም እኔ ሆነኝ ጥፋተኛ። ይልቅ ለምንድን ነው የፈለከኝ ለመሞት ነው እና እኔ ምን ቤት ነኝ? እራሴ ይችላል ሞት ምን ነው? ቆይ አሁን እሱን ታዩና ላጉትሽ የሚገኝበትን አድራሻ ብለሽ ሰጠሻቸው? ቆይ ለምንድን ነው እንዲፈልጉት ነው? እየ እየቀለድሽ ነው እንዴ? ቆይ የት ብለም ነው የሚፈልጉት? እኔ ምን አውቃለሁ? አድራሻውን ካልሰጠሽኝ ብለው ድርቅ ሲሉ ዝም ብዬ ጽፌ ሰጠዋቸው። ቆይ ጽፈሽ ሰጠሻቸው? ከዛስ ምን ላይ ያደርጉት? እኔ አላውቅም። አንተ ዝም ብለ አብረህ አፋልጋቸው። መቼም የሚፈልጉት ሰው አጠገባቸው መሆኑ መሆኑስ እስካላወቁ ድረስ አያገኙት። ከዛማ በቃ አንድ ሁለት ቀን ፈልገው ሲያጡ በራሳቸው ጊዜ ወደ ገጠር ሊሄድ ብሎ መነሳታቸው አይቀርም። በዛው ደግሞ ከተማው በጣም ሰፊ እንደሆነና አንድ ሰው ተፈልጎ እንዲገኝ እንደማይችልበት እንዲያውቁ ብዬ ነው። እና ያልጠፋ ሰው ሳፈላልግ ልውል ነው ማለት ነው? አማራጭ የለንም እንግዲህ። ሌላ መፍትሄ ካለ ንገረኝ። ሌላ መፍትሄ? አዎ ሌላ መፍትሄ። ሌላ መፍትሄማ በቃ ቅድም እንዳልሽው ድብን ብሎ መሞት። አሁን ብቻ ዝም ብለህ አፋልጋቸው። መጨረሻ ላይ ብቻ ፈልገው ፈልገው እንዳያገኙ እና እንዳያገኙ ለምን እየተደብኳል? አፋልጋቸው ምንድነ አስ ልጃቸው ማስኝ ነው፣ እንዲደጋግሞ ስም የሚጠሩት ይመስለኛል። ውስጣቸው አማቻቸው እንደሆንክ ነግሯቸው ነው መሰለኝ እንዲህ ወደዱ፣ በጣም አወዙት። መጣህ ልጄ፣ አድራሻውን ጠየካል? አዎ ጠይቄታለው፣ ነግራኛለች። እና ታውቀዋለህ አይደል? አዎ፣ ቦታውን አውቀዋለሁ። ግን እዛ ይሁን አይሁን እሷም እርግጠኛ አይደለች። እና ምን ይሻላል? እኔ እንጃ። ግን ቦታው ላይ ሄደን እዛው ሰው እናጠያይቃለን። አዎ፣ እንደሱ ይሻላል። መሞከሩ አይከፋም። እንደው አንተን አስቸገርኩህ እንጂ። አይ፣ ችግር የለውም። ለእኔ አያስቡ። እርስዎ ተዘጋጅተዋል አይደል? አዎ ልጄ፣ እንሂድ። ተዘጋጀቻለሁ። በቃ እንደዛ ከሆነ ጥሩ። እኔ ልብስ ቀይሬ ልምጣ። ሄሎ ይኸው ደርሻለሁ። ወይ ደርሻለሁ፣ እርግጠኛ ነኝ ገና ከቤትሽ እየወጣሽ ነው። የምን ቤት? አረ ቆይቻለሁ ከቤት ከወጣሁ። መች ሞልቶልሽ በጊዜ እንደምትመጪ እኮ። አላህ ይወቃው፣ ታክሲ አጥቼ ነበር የቆየሁት። ይኸውን ግን ደርሻለሁ። እሺ ስንት ደቂቃ ልጠብቅሽ? አንድ አምስት ደቂቃ ይሁን። ሀያ አምስት ደቂቃ ትድሽ ነው። የምን ሀያ አምስት ደቂቃ? አምስት ደቂቃ እኮ ነው ያልኩሽ? ያው የአንቺን ባህሪኮ ስለማውቀው ነው። ከነገርሽ ከነገርሽ እንደቃ ሀያውን በራሴ ልጨምርልሽ ብዬ ነው። እንዲያም ሆኖ ማርፈድሽ አይቀርም ይሄን ያህል እንደ ኤሊ ቀርፋፋ አድርገሽ ነው እንዴ የምታስብኝ? ቆይ የኤሊን ስም አታጥፊ እንጂ እሷን በቀጥራት እኮ እኔ እሷ ቀድማሽ ነው የምትደርሰው። ለማንኛውም ሱቅ እየጠበኩሽ ነው፣ ቶሎ በይ። እሺ መጣሁ። ምን ደከመህ እንዴ ልጄ እርሷ አይደክሟትም ምን ሰራውና ነው የሚደክመኝ? ማለት ምን ሰራውና በእግራችን ስንት መንገድ እኮ ነው የተጓዝ ነው። አይ የከተማ ሰው አሁን እች ጉዞ ሆና ነው? ትንሽ እኮ ራመድ ራመድን ያልነው። ቆይ እርሶ ይሄን ያክል ተጉዞ በዛ ላይ አሞት እንዴት ነው የማይደክሙት? አይ ልጄ ምኑን ተጉዤ ነው የሚደክመኝ? የከተማ ከተማ ሰው መኪና ለምዳችሁ እኮ ነው ትንሽ ስትጓዙ የሚደክማችሁ። አይ አይ አይ እርሶ ሳይሆን ወኔ ነኝ ያመመኝ ማለት ነው። ትንሽ እኮ ነው የቀረን። በርታ በልጄ። ሰውየው እንደጠቆመን ከሆነ እዚህ አካባቢ ይመስለኛል። እኔ እኮ ገጠር ሰው አላምንም። ምንም እዚህ ናት እያሉ እንደ ቀልድ የሶስት ሰዓት መንገድ እኮ ነው የሚወስዱ። ትንሽ አረፍን በል እስኪ። እሺ፣ ኤልዮ ታዲያ የምን ቅድም በስልክ ያልሽኝ ቀድሞ የምትደርሷ ናታ። እሷን ነው እንዴ ጠብቃሽ? ጠብቃሽ እኳ አልመጣ ስቲ። ሄደች ወይ? በጣም ቸኮለች። ቸኩል አይደለም አንቺ አርፍደሽ ነው። እሺ የኔ ወረኛ፣ ለማንኛውም እንዴት ነሽ? አልሐምዱሊላህ። ተጠፋፋን አይደል? ስራ እንዴት ነው? አልሐምዱሊላህ። አንቺ ጋር እንዴት ነው? ቤት ልጆች ሁሉ ሰላም ናቸው? እኔ እያለውላቸው ምን ይሆናሉ ብለሽ ነው? ደህና ናቸው። ጠፋሽ እኮ ግን በሰላም ነው? አዎ፣ ሰሞኑን እኔም እንግዳ ቤት መጥቶብኝ ነበር። ምን ነው ማን መጣበሽ? ዘመድ ነው በያቸው እንደዛ ነው። የሰራተኛው አጎት አሟቸው ለመታከም እኛ ቤት መጥተው ነበር። ማለት ያቺ ያልሽኝ ሰራተኛ ናት? አው ይገርማል። በዚህ ልክ ዘመድ ሆናችሁልኝ አላ በዩ ትንሽ አሟቸው ስለነበር የሚያርፉበት ስለሌለ ነው። ረ ረ ጎበዛሻል። ታዲያ ሳ ከመሸኘሻቸው? አይ አልሄዱም፣ አሁንም እዚሁ ናቸው። ጭራሽ ምን ነው ህክምና አላለቀም እንዴ? አይ እሱ ውስጥ አክመዋል። አይገርምሽም ግን የሆነ ጊዜ ነገርኩሽ ትዝ ይልሻል? እንደውም ባሏ ቤቷ ሲፈርስባት ጥሎ የጠፋው እዚህ በመጡበት እግረ መንገዳቸውን እያፈላለጉት ነው። ምን የምርሽ ነው? አትይኝም። ቆይ ለምንድን ነው የሚያፈላልጉት? ያው በሰራው ስራ በጣም ተናደውበታል። ዘመድ ወገን የላትም ብሎ አይደል ጥሏት የጠፋው፣ ዘመድ እንዳላት ሊያሳዩት ነው። አረ፣ ትልቅ የጦርነት ዜና ነዋ! ደብቀሽኝ የጠፋሽው እና፣ አሁን እያፈላለጉት ነው? አዎ፣ ጀማልም አብሯቸው እንዲያፈላልግ ነግሬዋለሁ። ወይኔ ቢያገኙት እንዴት ጥሩ ነበር። እንደ አግኝተው ጉድ በሰሩት እሱማ፣ ጥሩ ነበር ዋጋውን ቢያገኝ። ቆይ ቆይ፣ ደሞ ጀማል አብሯቸው እንዲያፈላልግ ያደረግሽው ለምንድን ነው? ያው ከተማውን ብዙ ስለማያውቁት ነው። አረ ተይ ጓደኛዬ የተዋወቀን ታዲያ፣ ሌላ ለምን ይሆናል ይመስለኛል ያው በዛ ሁለት ሚስት ማግባት ጣጣው ምን ያህል ከባድ እንደሆነ እንዲያውቅ ይመስለኛል። እሱ ሁለተኛው ሀሳብ ነው። እንዴት እንደነቃሽ ነው ይገረም ተነቃሽ። እንግዲህ ምን ይደረጋል። ተለቀቀ ተለቀቀ ተለቀ ቀ በርካቶች ለመኖሪያ ሆነ ለኢንቨስትመንት ምርጫቸው ባደረጉት ለቡ መብራት ኃይል ብዙዎችን የቤት ባለቤት ያደረገው ዲኤምሲ ሪል ስቴት አሁን ደግሞ አዲሱ ሂልሳይድ ብሎካችን ላይ ውስን ቤቶች በማስታወቂያ ዋጋና በማይገኝ እድል ለሽያጭ አቅርበናል። አዲሱ ሂልሳይድ ብሎካችን የተለያዩ መሰረተ ልማቶችና መንፈስን የሚያድስ አረንጓዴ የተፈጥሮ እይታን አጣምሮ የያዘ ነው። እነዚህ አፓርትመንቶች እጅግ ዘመናዊና ቅንጡ በሆኑ የቤት ዲዛይኖች የሚገነቡ ሲሆኑ እንዲሁም በወለል አራት አባወሮች ብቻ የያዙ ናቸው። ከባለ አንድ እስከ ባለ አራት መኝታ ቤቶችን በተለያዩ የካሬ አማራጮች ለእናንተ ለውድ ደንበኞቻችን የዘንሉት ቀርበናል። ባለ አንድ መኝታ በ453 ሺ ብር፣ ባለ ሁለት መኝታ በ786 ሺ ብር፣ ባለ ሶስት መኝታ በ870 ሺ ብር እንዲሁም ባለ አራት መኝታ በአንድ ሚሊዮን ብር ቅድመ ክፍያ ብቻ በመረጡት የወለል አማራጭ ማግኘት ይችላሉ። እንዲሁም እንደ ምርጫው 60 ፐርሰንት የተረጋገጠ የባንክ ብድር አመቻች ተንሎታል። እርሶም የዚህ ድል ተጠቃሚ ጠቃሚ ለመሆን አሁኑኑ ይደውሉ። ዲኤምሲ ሪል ስቴት። ለአረቢያን መጅሊስ ፍላጎት የልብ የሚያደርሰው ድርጅታችን ለቤት ውበትን የሚያላብሱ መጅሊሶችን፣ ምቾትን ከጥራት ጋር አጣምሮ ደረጃውን በጠበቀ ቴክኖሎጂ በመታገዝ በአልሙኒየም እና ኤምዲኤፍ ደንበኞቹ በሚፈልጉት ዲዛይን መጅሊሶችን እያቀረበ የሚገኘው ኢትዮሳላት አረቢያን መጅሊስ ድሬዳዋ፣ ጅጅጋ፣ አሶሳ፣ ሰመራ፣ ደሴ፣ ጎንደር በወኪላ ክፋፋዮች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 ኢትዮ የመን የባህል ሕክምና ማዕከል የዚህ ፕሮግራም ስፖንሰር በመሆኑ በጣም ደስታ ይሰማዋል። በዚህ በማዕከላችን የምንሰጣቸው አገልግሎቶች ወንድም እህቶቻችን የሚቸገሩበት ከተጋቡ በኋላ የማይወልዱበትን ሂደት የዳሰሰ ነው የሚሆነው። ይህም የሚሆነው ምንድን ነው? በመተታከ አማካኝነት ወይም ደሞ በሲህር አማካኝነት ወይንም ደሞ በአይነ ጥላ አማካኝነት እንዳይወልዱ እንዳይደሰቱ የሚደረግ ሂደት አለ። ሕክምና ቦታ ላይ በሚሄዱበት ጊዜ ምንም ችግር የለባችሁም ትወልዳላችሁ እየተባሉ ግን የማይወልዱበት ሂደት አለ። ይሄ በሚሆንበት ጊዜ ወደ ኢትዮ የመን የባህል ሕክምና ማዕከል ብቅ ብትሉ ትችላላችሁ። አድራሻችንም አዲስ አበባ ዓለም ባንክ ሜዳ መስጀድ አጠገብ ነው። ስልክ ቁጥራችን 0911 3 6593 እንዲሁም 8217786 ወይንም 87 ላይ ታገኙናላችሁ። በልጄ ይሄን ያህል ካረፍን ይበቃናል። ትንሽ ዞር ዞር ብለን ደግሞ ሰውን ጠይቅ እንነሳ ብለው ነው። አይሻልም? አይ ምንም፣ እዚህ ጋር ትንሽ ጋር ብነሳ ጥሩ ነው። ጎሽ ልጄ በርታ። አሁን እርግጠኛ ነኝ የምናገኘው ይመስለኛል። አፋልጉኝ ብንለጥፍ ራሱ የምናገኘው አይመስለኝም። ግድ የለም ልጄ እናገኘዋለን፣ ውስጤ እርግጠኛ ነው እንደምናገኘው። ውስጦት እርግጠኛ ሆኖ ነው ወይስ ማን እንደሆነ አውቀው? ምን አልከኝ ልጄ? አይ ወዲህ ነው እንሂድ እስኪ። ውስጦት እርግጠኛ ከሆነ እኔ ግን የምናገኘው እየመሰለኝ አይደለም። ሌላ ቦታ ሄደን ምንፈልገው ይሻላል። ይሻላል ታዲያ ምን አማራጭ አለ? ብለው በዚህ ጋር ሄዱ፣ በዚህ ጋር ሄዱ፣ በዚህ ጋር ሄዱ እያሉ ስንዞር አይደለ እንዲያውን ነው ግን ምንም ፍንጭ የለም። እርግጠኛ ነኝ እንደምንፈልገው ሰምቶ በሊቢያ አድርጎ ሄዶ፣ ታዲያ እንደዛ ከሆነ ለምን አንሄድም? የት ያልከው ቦታ ነው? ሊቢያ። ምን ገዶኝ እንሄድ። ቤት በኩል ነው በሉ በሉ። እርሶ ቀልድ ነው የያዙት መሰለኝ። እስኪ አሁን ሄደን እንፈልገው ካልክ፣ እሺ አባ ወንድ ወንድም ወንድም፣ ምነው ደነገጥክ? ልጄ እሱ ነው እንዴ? ተበላና ጎቴ መቼም እንደሚራመዱት መሮጥ ይችላሉ አይደል? የምን መሮጥ ነው? ለምንድነው የምሮጠው? እሺ፣ እባክህ ከሱቅ ውጭ ሌላ ቦታ የምንገናኝ አልመሰለህም ነው? ይኸውልህ፣ ቆይ ቆይ፣ መጀመሪያ ላስረዳ በላ። እንደባለፈው ለምን አትለ ወይስ ወንኔ ሱቅ ብቻ ነው? ቆይ ልጄ ተረጋጋ እኮ ዞር ብሎ እርስዎ ነው ያገቡት ጋሼ? ለመሮጥ ተዘጋጁ። ምን አይነት ሰበበኛ ሰው ነው? በሰላም እና ውራ ሲባል እንደ ወይፈን ካልተዋገው አለሳ ዝማቱ። ቆይ አንተ፣ ለምንድን ምንድነው የሮጥከው? ፈርተህ ነው እንዴ? ፈርች እኮ አይደለም። እና ታዲያ ምንድን ነው? እርሱ ጋር አሁን ይብጣላ፣ ያው እኛው ነን የምንጎዳው ብዬ ነዋ፣ እንጂ ይሄ ማኮ ብቻ አያቅተኝም። ምን አይነት ሰበበኛ ሰው ነው! ለዛ ለልጄ ባለ ያስቀመጥኩትን እልህ እንድወጣበት አደረገኝ። ምን ባል የልጆትን ባል ቢያገኝ እንዲህ ነው የሚቀጠቅጡት? ይሄን መች ቀጠቀጥኩት? ነካኮን ያረኩት። በሉ በሉ እዚች ጋር ሌላ ሰው መጥቶ ችግር ከሚፈጥርብን በፊት እንሂድ። እሺ አጎቴ ምን አዲስ ነገር አለ? አይ ምንም አላገኘንም። እንደው ልጄን ዝም ብዬ እያለፋሁት። እስኪ በደንብ አስቢ ልጄ፣ የሚሰራበት ቦታ አለያም ፎቶ ካለሽ እስኪ በደንብ አስቢ። ይሄ ነው የሚባል የስራ ቦታ የለው። ደግሞ ለእኔ የመጀመሪያ ሚስቱ እንዳሰማበት ነው መሰለኝ። ሁሉንም ነገር ሚስጥር አድርጎ ነበር ሲኖር የነበረው። ከዘመዶቹ እና ከጓደኞቹ ጋር ራሱ አገናኝቶኝ አያውቅም። የመጀመሪያ ሚስቱ ጋር ሲሄድ ራሱ ክፍለ ሀገር ስራ አለብኝ ብሎ ነው ሶስት ቀን አራት ቀን ቆይቶ የሚመጣ የነበረው። እሺ ልጄ ፎቶስ የለኝም አጎቴ። ከቤት የወጣሁት እኮ አንድ ፌስታል ይዤ ነው። ታዲያ ምን ይሻላል? እሱን ነገጧት እናውራለን። በቃ አሁን መድኃኒት ስለወሰድ ካረፍ በልሽ አጎቴ። ጀማል ሴት ሄደ ልብሱን ሊቀይር መኝታ ቤት ገብተው ነው መሰለህ። እሺ በቃ አጎቴ አንተ አረፍ በል። እሺ በቃ አጎቴ አረፍ በል አንተ። እሺ እንዴት ሆናችሁ? መጣሽ እ ምን ነው ደክሞ ሆኖ? ደክሞ ሆኖ? ለካ ያልጠፋን ሰው መፈለግ እንዲያድካሚ ነው። አጎትሽኮ በእግር ጉዞ ገደሉኝ። እሳቸው ሟሟቸው በእግር ሄደው እንደዚህ ያላሉ። እንዳልደከማቸውም አብሬ የተጓዝኩኝ አየሁኝ እኮ። እሳቸውም እርግጠኛ ነኝ ምንም አላመማቸውም ሙሉ በሙሉ ጤነኛ ናቸው እንዴት? ጤነኛ ሰውኮ ያኛ ክሊኒ መንገድ ዞሮ እኮ ይደክመዋል። እሳቸው እኮ ጭራሽ ሊቢያ ድረስ ካልሄድኩ እያሉ ነበሩ የምን ሊቢያ? የቀንዴን ይሄኔ በሊቢያ በኩል ጠፍቶ ይሆናል ስላቸው ነው፣ እዛ ካሬደን ሲሉኝ ነበር። እና አትወስዳቸውም ነበር? አረባክሽ ይልቅ በዚህ ሁኔታ ከተማውን ሲዞሩ ቢውሉ የሚደክማቸው አይነሱ። አ እስቲ ጠዋት በቃ እንደምንም ወደ ገጠር እንዲሄዱ አሳምናቸዋለሁ። ብታሳምኛቸው ይሻላል። እኔ ሳልሞት ዛሬ ኳዩት ዱላቸው ያ ዱላቸው እኔ ላይ አርፈው አይደለም ቢስተኝ ራሱ ሞታል። ስለምንድን ነው የምታወራውቁ? መንገድ ላይ ከአንዱ ጋር ተጣልተን በከዘራቸው አፈር ከድሜ አላበሉትም ወይኔ ጉዴ! ጭራሽ ተጣልታችሁ ነው እንዴ የመጣችሁት? ደሞ ጭራሽ የልጄ ባል ላይ ወጣው? ያሉትን እሱ ላይ ሲወጡ ነበር። ምን? አዎ ባሏን ቢያገኙት እንዲህ ሊመቱት ነበር ወይ ስላቸው፣ ወይ መሽ መታሁት፣ ይሄን እኮ ነካን ያደረኩታል አለ። ስለዚህ እንደምንም ከዚህ ቤት እንዲወጡና ገጠር እንዲሄዱ አድርጊ፣ አለዚያ እኔ ነኝ ገጠር የሚሄዱ። ይሄ ጉዳይ በጣም እየከበደ ነው። ስለዚህ ቶሎ ወደ ገጠር እንዲሄዱ ማድረግ አለብኝ። አዎ እውነትሽን ነው። ሁላችንም ሳናልቅ በሰላም ወደ ገጠር እንሄድ። መድሃኒት ወሰድክ አጎቴ አዎ ልጄ እወስጃለሁ ጀማል የት ሄደ አይ የሆነ ጉዳይ ስላለበት በጠዋት ነው የወጣው አይ ዛሬም እኮ ዞር ዞር እንላለን ብዬ ነበር አጎቴ ይሄ ነገር በቃ ይብቃ ግድ የለህም በእኔ ይሁንብህ ከቀን ወደ ቀን በጭንቀት እየታመምኩ ነው ወይኔ ልጄ ከአንቺ ጤና በላይ ምን አለ ሁሉ ነገር ጥንቅር ብሎ ይቅር እንጂ አዎ አጎቴ እዚህም ያሉ ሰዎችን የባሰ ቀልባቸውን እየሰበርን ነው ግድ የለም ሁሉም ነገር ሲስተካከል አንተ ድጋሚ እዚህ መታ፣ ነገሮችን ቦታ ቦታ እናስይዛለን። እስከዛ ግን አጎቴ አንተ ተመለሰ፣ ወደ ክፍለ ሀገር ሂድ። አንቺ ካልሽኝ እሺ። ግን አንድ ነገር፣ እሺ ካልሽኝ ነው ወደ ገጠር የሚሄደው እሺ። አጎቴ ምንድን ነው? እኔ ጋር ሁኚ፣ አጠገቤ፣ አብረሽኝ ገጠር ሂጂ። እሺ በይ። ይህንን እሺ ካልሽኝ እኔም ሁሉን ነገር እተዋዋለሁ። እሺ አጎቴ፣ ግን መጀመሪያ እዚህ ያለውን ነገር ሁሉን ነገር ማስተካከል አለብኝ። ይሄንን ሁሉ ውለታ ውለውልኝ እንዴት በአንድ ጊዜ ሰው ሳያዘጋጁ ትቻቸው ይሄዳሉ? እሱስ ልክ ልክ ነሽ ልጅ። ወይ አጠገቤ መሆን አለብሽ፣ አለበለዚያ እዚህ ቦታ ቦታ መያዝ አለብሽ። ያለዛ እጨነቃለሁ። እንደውም ጥሩ ባል ከተገኘ ድጋሜ ማግባት ካለብሽ ብታገቢ ደስ ይለኛል። ያጉቴ በዚህ ጥሩ ባልኬት ይገኛል ብለህ ነው? አይ ብንፈልግ እኮ አይታጣም። አሁን ለምሳሌ ያ የባለፈው ባለሱቁ ልጅ እንዲሁ ሳየው ቀልቤ ወዶታል። በዛ ላይ ኢማንተኛ ነው፣ ሁሌ መስጊድ አላጠው ዝም ብዬም ሳስበው የወድደሽ ይመስለኛል አጎቴ። እሱ ቀስ ብሎ ይደርሳል። አሁን አንተ እሺ ብላይን ገጠር ሂድ፣ ከዛን ነገሮች ሲስተካከሉ አንተ ድጋሚ ትመጣና ሁሉን ነገር ቦታ ቦታ እናስይዛለን። አይ ልጄ፣ አንቺ ካልሽ እንግዲህ ምን ይደረጋል? በሉ እንግዲህ አላህ በድጋሜ በሰላም ያገናኘን። ስላደረጋችሁልኝ ነገር ሁሉ አላህ ሀይር ጀዛውን ይክፈላችሁ። አሚን፣ አሚን። እርሶም አይጥፉ ይደውሉ። ቤተሰብም ሰላም ይበሉልን። አዎ ሰላም ይበሉልን። እንደውም አንድ ጊዜ ገጠር መተን እንጠይቀዋለን። ኢንሻላህ አድርጎት ነው ልጄ ደስ ነዋ የሚለኝ አለ። እንግዲህ አላህ በሰላም ያገናኛል። አሚን፣ አሚን። ሄሎ ዲኔ፣ ሰላም አለይኩም ሱቁ ትቼ በወጥቼ አለው እኔው ታውቃለህ፣ የፋቲያዋ የታመመብኝ ሰው አለ። ለእነሱ ሰጥቼ ድምጣ አደራህን። አንተ ሱቁ አደራ፣ እንደዚያ ቀን እንደምታደርግልኝ ዛሬ አደራ ሱቁ፣ በቃ ሰላም አለይኩም። የሁለት ሚስት ተከታታይ ሲትኮም ድራማ ስፖንሰሮች ኢትዮ ሳዳት፣ አረቢያን መጅሊስ፣ ዲኤምሲ ሪል እስቴት እና ኢትዮ የመኒ ሄርባል ሜዲስን ናቸው። ለአረቢያን መጅሊስ ፍላጎት ሆ የልብ የሚያደርሰው ድርጅታችን ለቤት ውበትን የሚያላብሱ መጅሊሶችን ምቾትን ከጥራት ጋር አጣምሮ ደረጃውን በጠበቀ ቴክኖሎጂ በመታገዝ በአልሙኒየም እና ኤምዲኤፍ ደንበኞቹ በሚፈልጉት ዲዛይን መጅሊሶችን እያቀረበ የሚገኘው ኢትዮሳዳት ሳላት አረቢያን መጅሊስ ድሬዳዋ፣ ጅጅጋ፣ አሶሳ፣ ሰመራ፣ ደሴ፣ ጎንደር በወኪላ ክፋፋዮች